እሬቻ በዓሉ እንግዲህ በድምቀትና በውብ ሆነ መልኩ ባህላዊና ሴቱን ጠብቆ እንዲከበር የተለያዩ ዝግጅቶች እየተደረጉ ይገኛሉ። አሁን ወደ መጨረሻ አካባቢ ላይ እንገኛለን፣ የቅድመ ዝግጅቶቹን ማለት ነው። ዛሬ እንግዲህ ባዛር ተከፍቷል። ይህን ባዛር ደግሞ እየተመለከተ የሚገኘው ባልደረባችን መሐመድ ኑር አሊ መረጃዎችን የሚያደርሰን ነው የሚሆነው እንዲህ ውብ ሆኖ። መሐመድ ኑር አሊ ራሱ እዚህ ቆመዋል እንግዲህ መረጃዎችን ሊያደርሰን ማመን ኑር መቀጠል ትችላለህ። የሀገር ባህል አልባሳቱ አንተ የለበስከውን በጣም ደስ ይላል። እስቲ መረጃዎችህን ምቀጥል አመሰግናለሁ አፈወርቅ። እንደምን አመሸህ፣ እንደምን አመሻችሁ ውድ ተመልካቾቻችን። እንግዲህ እንደሚታወቀው የ2018 የኢሬቻ በዓልን ለማክበር ቀናት ይቀሩናል ማለት ነው። አዲስ አበባ ደግሞ እነዚህ የአደባባይ በዓላትን ለማክበር ሽር ጉድ ስትል የተለያዩ ዝግጅቶችን ስታደርግ ቆይታለች። ከነዚህ መካከል ደግሞ ገበያዎች ይጠቀሳሉ። በዓላት ሲመጡ ሁሌም እንደሚታወቀው የሚደራ የደራ ገበያ ለማድረግ ደግሞ እንደዚህ አይነት የኤግዚቢሽን ገበያዎች ይከናወናሉ። እኛም ዛሬ ቅኝታችንን ያደረግነው ከአስር ሰዓት ጀምሮ በኤግዚቢሽን ማዕከል አድርገናል። እንግዲህ በኤግዚቢሽን ማዕከል ከአስር ሰዓት ጀምሮ የተለያዩ ምርቶች፣ የእሬቻን በዓል የሚያደምቁ አልባሳት፣ እንዲሁም ደግሞ የኢንዱስትሪ ምርቶችን ጨምሮ የተለያዩ ምርቶች በዚህ ኤግዚቢሽን ማዕከል በደራ ሁኔታ እየተከናወኑ ስለመሆናቸው በቅኝቴ ተመልክቼ ይቻላው በሌላ በኩል እንግዲህ ይህ በዓል የወንድማማችነት፣ የአብሮነት፣ የጋራ እሴቶች የሚጎሉበት ነው። አዲስ አበባ ደግሞ የብሔር ብሔረሰቦች መቀመጫ የአንድነት መገለጫ ናት። ስለዚህ እነዚህን ሁሉ እንግዲህ አቅፋ ያለችው አዲስ አበባ በዓላት ሲመጡ ደምቃ ሸብርቃ ነው የምንመለከታት። እንግዲህ እኛም በቅኝታችን የኤግዚቢሽኑ ማዕከል ውስጥ የተለያዩ ምርቶች በተለይ በተመጣጣኝ ዋጋ ለማህበረሰቡ ቀርበዋል። እነዚህ የኢንዱስትሪ ምርቶችን ጨምሮ ማህበረሰቡ ከሩቅ አካባቢ መጥቶ ኤግዚቢሽን አካባቢ ላይ እንግዲህ ከቀን ጀምሮ ሲገዛ ለመመልከት ችለናል። ከዋጋውም አንጻር እንግዲህ ተመጣጣኝ ነው አጠቃላይ የገበያ ሁኔታ። ሌላው እንግዲህ የተለያዩ የባህል አልባሳትን እንዲሁም ደግሞ የኦሮሞ ባህላዊ ምግቦች በስፋት ቀርበዋል። እነዚህ እንግዲህ የአንድነት መገለጫ የሆነውን የኢሬቻ በዓል እንግዲህ በቀጣይ ቀናት ለማክበር ማህበረሰቡ ከወዲሁ የተለያዩ ምርቶችን በዚህ ኤግዚቢሽን ማዕከል ተገኝቶ እየገዛ ስለመሆኑ እኛም በቅኝታችን ለመታዘብ ችለናል። እንግዲህ አፈወርቅ ሸማቾችንም ለማናገር ሞክሬ ነበረ በዚህ ገበያ ውስጥ እንግዲህ ምርቶች በተመጣጣኝ ዋጋ መቅረባቸውና እንዲሁም ደግሞ በስፋት የቀረቡ ስለመሆናቸው ከተለያዩ ከአዲስ አበባ አቅጣጫ ወደ ኤግዚቢሽን ማዕከል እየመጡ ምርቶችን እየገዙ ስለመሆናቸው ነግረውኛል። እንዲሁም ደግሞ ምርት አቅራቢዎችም ኤክስፖ እንደሚታወቀው የኢሬቻ ዛሬ ነው የተከፈተው። ዛሬ ከመከፈቱም እንግዲህ ብዙ ሰዎች መጥተው ገበያውን በማድራት እየገዙና ምርት አቅራቢዎቹም እንግዲህ የተለያዩ ምርቶችን ይዘው ቀርበዋል ማለት ነው። እንግዲህ ይህ የኢሬቻ ኤክስፖ በኤግዚቢሽን ማዕከል እስከ ቀጣይ ሶስት የሚቀጥል ስለሆነ እንግዲህ የአዲስ አበባ ነዋሪዎችም ቤት ሆናችሁ የምትመለከቱ ተመልካቾችም እንግዲህ እኔም እዚሁ ከዚህ ከኤግዚቢሽን ማዕከል ነው እንደዚህ እንግዲህ አልባሳትን ይህንን የመሰልኩት ማለት ነው። ስለዚህ በቀጣይ ቀናት የሚያስፈልጓችሁ የተለያዩ የአልባሳትን እንዲሁም ደግሞ በተመጣጣኝ የቀረቡ የተለያዩ ምርቶችን በአዲስ አበባ ኤግዚቢሽን ማዕከል ተገኝታችሁ መግዛት የምትችሉበት ሁኔታ ስለመኖሩ ከወዲሁ ለመጠቆም እወዳለሁ። በአጠቃላይ እንግዲህ አፈወርቅ ወርቅ የእሬቻ ኤክስፖና ባዛር በደመቀ ሁኔታ እየተካሄደ ነው። በቂ ምርቶች ቀርበዋል። እንግዲህ በቀጣይ ቀናትም ስለሚቀጥል ኤክስፖ መጥተው ማንም ሰው መጥተው መግዛት የሚችልና በዓሉንም ማድመቅ የሚችልበት ሁኔታ እንዳለ በቅኝቴ ለመመልከት ችያለው። አፈወርቅ አሁን ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ ተመልካቾቻችንን በዚሁ አጋጣሚ እንግዲህ ሄዳችሁ በእነዚህ ውብ አልባሳት ድመቁ ለማለት እንወዳለን። ማመን ኑራሊ ለመረጃዎች አመሰግናለሁ።